የኢትዮጵያ ሕዝብ እና ወረቀት የያዘውን አይለቅም። ይመቻችሁ ይመቻችሁ። የኢትዮጵያ ሕዝብና ወረቀት የያዘውን አይለቅም የታወቀ ጭቅ። ምን ጭቅ ካላችሁ መች ትለቃላችሁ? ሰው እኮ ችግሩ ፍጡርን እንደ ፈጣሪ እኮ ስለምታዩ እኮ ነው። ችግራችሁ ፍጡርን እንደ ፈጣሪ ታያላችሁ። ማንም ሰው ሊሳሳት ይችላል። በቃ ሰው መሆንሽ ብቻ ድክመት ነው። ሰው መሆናችን ብቻ ድክመት ነው። እንግዲህ በሌላው ሃይማኖት ስንት ነገር ሰምተን አንልክም እንዴ? ከሆነም የምላችሁ ከሆነም ምንድን ነው ችግሩ? አንዳንድ ጊዜ መስመር የሳተ ያለፈ ነገር ስትሆኑ ሰዎች ትገርሙኛላችሁ። ጥሩ አይደለም። አሁን መተቸታችን ልክ አይደለም ምናምን ምናምን የምትሉ ሰዎች ብቁነን ወይ ለመተቸት እንችላለን ወይ ብቁነን ወይ የተሻለ ነገር አድርገናል ወይ ሆነናል ወይ በሱ ጫማ ገብቶ ለማውራት የሱ የሩብሩቡን ሰርታችኋል ወይ? እዛም ትክክል እዚህም ትክክል እያልሽ ስታባይን ይነምቱ አሁን እንደ ዓለም አፈራችሁ ፈደገን ጀጅ ልታደርጉ ትመጣላችሁ። እዛም እዛኛውን ቤት ስንሰደብ ትክክል ሂድበት ሂጅበት ያለሽ እኔ መጥቼ ስራገጥ ትክክል ሂጅበት እምትይኝ ሴትዮ አስታራቂ ሽማግሌ ለስንት ነገር ለቲክቶኩም ለምድሩም የሚበቃንሰው አጠፋ ብላችሁ ተደራጅተሽ ስትመጪ ሶሪ አፍሪካ ሶሪ አፍሪካ ሌላ የምለው ነገር የለም ያሳዝናል ያሳዝናል አይገባውም ይሄ ገና ብቅ ያለ ልጅ ነው ለመጣን ለመስበር ምናምን ባትሯሯጡ እንደ ሀሳብ እንደ ሐሳብ መሯሯጡ አላስፈላጊ ነው ሁል ታሳድሙ እንጂ እሱ አይነት ብዙ ፈለጎች እንዲመጡ ከባድ ሰይጣን ከምድር በላይ እኮ ከባድ ሰይጣን ያለው እኮ እዚህ ቲክቶክ ላይ እኮ እያንዳንዳችን እኮ እንደው ብቻን እዚሁ ላይቭ ላይ ብንጠመቅ ቢጸለይልን። ዋናው ሰይጣን ከዚህ አይደለ እንደ ወደ ምድር ወደ መሬት እየወረደ ያለው ከዚህ ነው፣ መሬት ላይ ሰይጣኑ እየወረደ ያለው። አዎ እዚህ ይጀመራል፣ ምድር ላይ ድረስ የሚደርሰው እኮ ከዚህ ነው። ልክ እኮ ናቸው። እዚህ ዋናው ሰይጣን ያለው እዚህ ሚዲያ ላይ ልኩ፣ የሚዲያው ነው መመታት ያለበት። እነፈለጋው በደንብ በሞራ ተጠናክራችሁ መታችሁ፣ ሰይጣን ነው ስጋ ለብሶ የመጣው በቃ ሊቃወሞቹ የመጣው እዚህ ነው መምታት ያለባቸው። ዋናው መመታት ያለበት እዚህ አንተ እንጂ እዚህ ላይ ነው እዚህ ላይ ነው ልናወግዝ የሚገባው በቃ ሰይጣን ነው። ፈለገይ ተገልብጦ የተነሳብቅ ለምን እዚህ ሚዲያ ላይ እየመታክ ነው፣ እየተጣሉ እያስታረክ ነው፣ እየተራራቁ እያቀራረብክ ነው እየሞከርክ እየጣርክ ነው። ስለዚህ ከሚዲያው የተነሳው ነው ምድር ላይ የሚወርደው። ዘረኝነቱን ብትሉ እዚህ ላይ ነው የሚጀመረው። ኢትዮጵያ ስገብ እኮ ምድር ላይ እኮ የምታዩት ነገር እኮ የለም በይፋ እንደዚህ እዚህ ላይ እንደምንባለው ምድር ላይ ያለው ሰው እስከ ኑሮ ውድነቱ፣ እስካለው ችግር፣ እስከ ሕይወት ፕሮብሌሙ ተቻችሎ እኮ ሰው እየኖረ ነው እየኖረ ነው የምንባለው። እዚህ ላይ የዚህ ቁርሾ ነው ምድር ላይ የሚወርደው። ልክ እኮ ናቸው። ፈለገና እሱን መሳዮች መታችሁ። እዚህ ላይ በሞራል ልትሰሩ የሚገባው እዚህ ላይ ነው። በየሃይማኖታችሁ እስልምና ቢሆን የእስልምና አባቶች እዚህ ላይ መጣችሁ ሰው በፕሮቴስታንቱን እዚህ ላይ እዚህ ላይ ያለው መመታት አለበት። እኛ መመታት አለብን። እኛነን ሰይጣኖቹ ስጋ ለባሾቹ እዚህ ቁጭ ብለን ሕዝብ እያጨራረስን ያለ ነው ሚዲያ ላይ እኛነን። ይሄ ልጅ ደግሞ ገና ወጣት የወጣት ድባብ የሚገባው ከትንሹ ጋር ትንሽ ከትልቁ ጋር ትልቁ ሆኖ ማገልገል የሚችል ጎበዝ ጀግና ወንድም ልታበረታቱት ነው የሚገባው። አዎ። እና ሰይጣን ቅንድብ ቅንድቡን በለው። እንደውም አገልግሎት አንተ ከቲክቶክ ውጭ እንዳታገለግል ፈለገ። ከቲክቶክ ውጭ እንዳታገለግል ማገልገል ያለበት ቲክቶክ ላይ ነው። ዋናው ቀንደኛው ይሄ የቀትር የሚባለው ቀንዳሙ ሰይጣን ያለው እዚህ ላይ ነው። አሁን ልትመጣው ስትመጣ የተጣለ ልታስታርቅ፣ የተራራቀ ልታቀራርብ ምናምን ስትመጣ ሰይጣን ተገልጾ መጣ። ስለዚህ አንተ እዚህ ላይ ነው ወጠራ መስራት ያለብክ። ዋናው ሰይጣን እዚህ ሚዲያ ላይ ያለው ቅንድ ቅንድ ሙን ከተባባለ የመሬቱ አይከብድም። ታው ቀንዳሙ ማጅራታሙ ጅራታሙ ሰይጣን ያለው ሚዲያው ላይ ነው፣ እዚህ ቲክታክ ላይ ይሄን እዚህ ላይ ያለው ቀንድ ቀንዱ በል። ተገልብጠው እኮ ብለው የተነሱብክ ለዚህ ነው ዋናው ሰይጣን እኮ ነው። ባይ ዘ ወይ ስትበቀሉት ሰይጣን በእጥፍ ነው ሊበቀላችሁ የሚነሳው። ስም ያጠፋል ሊያዋርድክ ዝቅ ሊያደርግ ምናምን ይመጣል። ጅግ እንብለክ እንኳን የውላ ህዝብ አለው ሎክ እንኳን ይሄ ሁላ ህዝብ አለው ብሎክ። እንዲሁም ጎበዝ ነክ። እኔ ደስ ትለኛለክ። የሆነ የሰላም ድባብ አለክ። ፊትክ ሰላም ነው፣ ፈገግታክ ሰላም ነው፣ ሲያዩክ ራሱ ሰላም ነክ። ስነ ስርዓትክ፣ ጨዋነትክ፣ አንደበትክ ዛሬ እንደማንም ሰው ወጥተክ የምትሳደብ የሆነ ነገር ምናምን ብትሆን በዚህ ልክ አይነሱብህም። ጎበዝ ነክ እንዳትለቅ እንደውም የአንተ ዋናው አገልግሎት ሊሆን የሚገባው ቲክታክ ላይ ነው። ሰይጣን በተለያየ መልኩ እየተገለጸ እየወጣ እየጮሁ እየጮሁ እኮ ነው የሚጮሁት እኮ ከንትን ነው አልገባችሁ። እየጮሁ ያሉት መንፈሱ ነው የሚያስጨኋቸው። እሱ ስራ ሲሰራ መንፈሱ ነው መንፈስ ደግሞ ጮሁ ነው የሚወጣው። ተጽ መንፈስ ነው እያስጨኋቸው ያለው ዳይሬክትሊም፣ ኢንዳይሬክትሊ አንተ ጉበት ዝግ ግን ብለህ ሞር ወደ ወጣቱ ቀርበክ ወጣቱ ላይ ስራ ክንስራ። ተተኪ እየመጣ ነው። ትንንሽ ልጆች ወደ ቲክታክ እየመጡ እግዚአብሔርን እንዲፈሩ እግዚአብሔርን እንዲያቁ በስምምነት በፍቅር አብረው መኖር የሚችሉበትን መንገድ ስራ። የአንዳንድ ሰዎች መግባባት፣ የአንዳንድ ሰዎች መቀራረብ አንዳንድ ሰዎችን ሊያስደስት ይችላል። ከዛ አንግር ጎ ሄድ ፈለገ ላ ጎ በዝነክ ምንም ነገር ወደኋላ እንዳይጎትትክ አድርጋ ዋልም ካሉ እንዴ ወጣት ቆጣት አይደለክ እንዴ ሌሽ ማሌሽ። እንዳንተ አይነት ደግሞ ጅንን ቅብርር ያለ ቆንጅዬ ምንም ምንም እንዳይሰማክ፣ የስራው ባህሪ ነው። ምን አባታቸው ማን ምን ያመጣል? ማን ምን ያመጣል? ይሄ ህዝብ ገለባ አርጎ የሚጀልጣት ነው የምትፈልገው። እንዳንተ መልስ የማይሰጠው አይደለም። መሸለጥ ለምደው እኮ ነው። መረገጥ ለምደው እኮ ነው። መጥረግረግ፣ መሰደብ፣ መዋረድ ለምደው እኮ ነው። አንተ እዛ ላይ ስላልሆንከው ጀግን እንዲህ ብለህ ወደኋላ የለም። የምን ወደኋላ ወደፊት ነው እንጂ። መታል መታል፣ ገጥመሃል። ህዝብክን የሚወድህን ወጣቱን ነፃ አውጣ ከሰይጣን አስራት። ይሄ የሰይጣን አሰራር ነው። እያንዳንዳችን እኔ ጋ አሁን መጥተህ ብታስተምረኝ አርባ አራት ጅኒ ነው ላይ ላይ ያለው ጅኒው ተጨምሮብኝ ማለት ነው። ይ ዋናው ሰው ተጨምሮ ከሱ ጋር አርባ አራት ጅኒ ላይ ላይ ያለብኝ ሰው ከኔ ላይ ራሱ ጮሮ የሚወጣው ብዙ ነው ብዙ በጤና መሰለክ እንዲህ በጠዋት እንዲ ላይቭ ላይ ተገሰጭ የምለፈልፈው ፈለገ ሰይጣን ሰይጣን፣ የኔ አይነቷ ላይ እየገባክ እያስጮክ እያስወጣክ እያስተማርክ መስመር ልታሲዘን ይገባል። አዳሜ ተምረሽ ተስተካክለሽ ሽንሽን ቀሚስሽን ለብስሽ እርቃን ጡትሽን በልቅጠሽ ምንሽን በልቅጠሽ ላይቭ ላይ መቀመጥተይ ና፣ ሽንሽን ቀሚስሽን ለብስሽ ነጠላሽን አጣፍተሽ እግዚአብሔርሽን የምታመሰግኝበትን ቀን እንዲፈጥን ስራ። ግድ ነው ስራ ካንተ ጎንነ ሌሽ ማሌሽ ካናዳ ያሉ ሰዎች አሁን ድንዝዝ ብለዋል አሉ፣ በበረዶ በበረዶ እንደዛ ድንዝዝ ብያለሁ እኔ አሁን። ደስ የሚለው ነገር የሆነ ሰሞን ነበረ የሚያመን፣ አሁን አሁን ለመድነውና በቃ ድንዝዝ ቅዝዝ ብለናል። እኛን ስትሰድቡን ብትሉ በረዶ ሰርተናል፣ በድን። አሁን የሞተ ነገር ይሰማል አንሰማ፣ ሰው ከሞተ ሞተ ነው፣ በድን በምን በስድብ ገላችሁናል፣ በፎቶ መለጠፍ፣ በማዋረድ በሆነ በሆነ ነገር ግድል ስላደረጋችሁ አሁን ስትሳደቡ እኔ አሁን የምረገጥበት ቤት ቁጭ ብዬ እንደማይታውቃላችሁ? የእውነት እኔ አሁን የምረገጥበት ቤት ከፍቼ ቁጭ ብዬ አዳመጣለሁ፣ ከመደንዘዜ የተነሳ ድሮ እኮ ልክ እኔ እንደሆንኩ የምሰደበው ሰ ደንግጬ ነው ስክሮል ማድረገው። አሁን ለምቼ ቁጭ ብዬ ያዳምጣለሁ። አንዳንዴ ታፕታፑን ላረጋለሁ ረስጭ በቃ ስትለምዱ እንደዚህ ነው የምትሉት። ለመድኩኝ፣ በቃ ቁጭ ብዬ አዳምጣለሁ። የምሰደብበት ቤት የምሰደብበት ቤት ቁጭ ብዬ አዳምጣለሁ። በቃ ስትለምዱ ቤተሰብ ትሆናላችሁ። ከስድብ ጋር ከስድብ ጋር በቃ ተለማምድን፣ ቤተሰብ ሆነ። ከዚህ ቀጥሎ የምትሰድበኝ ሁላ አውቀዋለሁ ምን እንደምትል። በቃ የቂጥሽ የጡትሽ ነው። ሌላ እኮ እንዲያው አዲስ ምንም ነገር አላገኛችሁም። ስድባችሁላ የቂጥሽ ሻርሙጣ ምናምን፣ ከዚያ ያዘሉ እኮ ሳንፈልግ ላይሰንስ ሰጣችሁ፣ ተቀበልን ላይሰንሱን። ምን አባቱ ካመጣችሁ በቃ ከሰጣችሁ አይቀር ላይሰንስ ሰጣችሁ፣ ተቀበልን። ቀይሩ እንጂ ከቂጡጡ ስድባችሁ፣ ድስት በርሜል፣ ከዚያ ያዘሉ ከኪችን እና ከሽንት ቤት አጡጡ፣ አጡጡ፣ ኪችን እና ሽንት ቤት። እስኪ አንዳንዴ ስትሰድቡን እንኳን ሳሎን ሆናችሁ ስደቡ፣ የሳሎን ስድብ ተሳደቡ። የአበባ ማስቀመጫ የሆነ ነገር ምናምን ይባላል እኮ ከሽንት ቤት ከኪችን ከጡት ከቂጥ አይዘልም ስድባችሁ። በቃ የሆነው ስድባችሁ። ሴት ሆናችሁ ስለ ፔሬድን ነው የምታወሩት እ የአንቺ ቆሞ ነው ፔሬድሽ? ስለ ፔሬድ ሴት ሆናችሁ ስትሳድቡ አስቁኛላችሁ። የአንቺ ቆሟል? ቆሞ ነው ጨርሰች ነው? ብዙዎቻችሁ ሁለት ሀያ የደፈናችሁ ናችሁ ሁለታያሽን ጥርቅ ማድረገሽ ሶስት መንግስት ያገለገልሽ ነሽ እኮ ብዙዎቻችሁ ሴት ተሳዳፊዎች ብዙዎቻችሁ ሁለታያሽን ጥርቅ ማድረገሽ በልተሽ ሶስት መንግስት በልተሽ ነው ስለ ፔሪድ ስትሳደቡ ሳቄ ይመጣል ያው አርጣችሁ ነው መሰለኝ ሰውየው ለቀቅ አርጉት ጽል ፈለገየ ይመችክ የኔ አባት እኔ በጣም ነው የምትመች የሆነ ድባብክ ደስ ይለኛል ተለ ፈገግታ ጥርስክ ኔ ባይዘሙ ጥርሱ የሚያምር ወንድ እወዳለሁ። ወንድ ልጅ ፍ ጥርሱ የሚያምር ወንድ ማይ ምክነስ ምክነሴ ፈለገ ጥርሱ በጣም ነው የሚያምረው። ጥርሱ ጠይ ምናቱ ምናምን ምናምን። ብዙ አልመሰጥም፣ ብዙ አልመሰጥም። ለማንኛውም ደስትልኛ ያለክ አንዳንድ አሁን እንኳን እግዚአብሔር ይመስገን። አሁን እንኳን መድኃኔዓለም ክብሩን ይውሰድ። አንድ ሰሞን ነበር እንዳለ ሲንግል ማንኮች ብለሽ የምታይ አሁን እንኳን እግዚአብሔር ይመስገን፣ ሲቲዝን የሆኑ ወንዶች ሆኖ አለ የሚያዩኝ፣ ደስ ይላል፣ ደስ ይላል። አንድ ሰሞን እንዳለ ሲንግል ማዘር ነበር ይከሪበል እንዳለ ስብስብ ብላችሁ የምታዩ አሁን እንኳን ታሪክ ተቀይሯል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ ተመስገን። አንድ ሰሞን ጊፍት የለም ምን የለም ምን የለም እንድንኖራለው እንዳለ የምታየኝ ለካ ሲንግል ማዘር ነው። አይ እኔ ያለ በቃ ሲንግል ማዘር እኔ ያለው ሌላ ሲንግል ማዘር። ወ ወይ ጉቺዬ፣ ወይ እንዴት አደራችሁ? ከታችሁ፣ ከላይ ማላችሁ፣ ሁላችሁ ነው አለን። እግዚአብሔር ይመስገን። ጉቺዬ ያው ከዚህ በፊትም በውስጥ ጽፌልሻለሁኝ አሁንም በፈለገ ዙሪያ የተናገርሹ ነገር በጣም ደስ ብሎኛል። እኔም ከስር ኮመንት እያደረኩልሽ ነበረ ትናንትና በመመር ቤት የነበረው ድንቀት በስላ ስስብ የተዋዶ አንድነትን መተባበራችን ሁሉንም ያሳየው በአጠቃላይ ከፈለገ ከአንድ መቶ የወጣው ነገር ብሳሚ ለሙስሊም እህት ወንድሞቻችን ለፕሮቴስታንት እህት ወንድሞቻችን ያለውን ክብር ሲገልጽ የነበረው ድባብ ስለ እውነት በጣም የሚያስቀን ነው። በጣም ደስ የሚለው ነው። እንግዲህ አስበሽዋል የማዳም ቤት እንደምሰራው ለዲቱን ቁጭ ብዬ እንግዲህ ጠዋት ተነስቼ ስራ መግባት መስራት አለብኝ፣ ግን ከዚህ ፕሮግራም ምንም ይበልጥብኝ የለም ብዬ ስከታተል ነው ያመሸውት ማለት ነው፣ በጣም ደስ በሚል ሁኔታ እንደው እንደውም አለመገኘትሽ፣ እንደው አምልጦሻል። ትልቅ ነገር ነው ያመለጠሽ። እቺ እቺ ነበር ትናንትና አርሊ ነው የተኛሁት። ቤት ስቀይር ስለነበረ በጣም ደካም ደካም። ለዛ ግን ያው እርግጠኛ ነኝ የተቆራረጠ ቪዲዮ ምናምን ታያለሽ፣ ይደርሰሻል። ግን በጣም ደስ የሚል ነው። ተዋህዶ እንደዚህ ነች። እንደ ምክንያቱም እኔ እንደ በአንቺ መስመር ይሄድኩ ሰው ነበርኩ። ቀደም ስትናገር እየሰማው ነበረ። ሰይጣን ይፈትናል። እኔም ራሴ ሀሳብ ነበርኩኝ እምነት ልቀይር ማለት ነው። ስለዚህ ሶሻል ሚዲያ ላይ ካሉት ሰዎች ጋር ተነጋገሬ ማለት ነው። ግን ለካ ተዋህዶ እንደዚህ ነች እንዲያልኩኝ እግዚአብሔር ይቅር ይበለኛል።

ፈለገ ተጽዕኖ ፈጣሪ ነው። ፈለገ የተዋሕዶ ልጅ ነው። ለተዋሕዶ ልጆች ለወጣቶች ለመለወጥ ምክንያት ስለሆነ ብዙ ነገር ተባለ፣ ብዙ ነገር ነው ስለፈለገ እየተባለ ነው። ግን ማንም አይሰማም። ሁላችንም የራሳችን ኃጢአትና ድክመት አለን። እግዚአብሔር እሱ ይቅጣል ሁላችንን።